አስር መኪና አቃጠሉ። አንድ ሹፌር ተገደለ። ሌሎች ሹፌሮች ታፍነው ተወሰዱ። ምን ማለት ነው ይሄ? እንዴት እህል ታቃጥላለ? ምን አይነት ሽፍትነት ነው? ዘረፋ አንድ ነገር ነው፣ መቼም ከሽፍት የሚጠበቀው ዘርፊያ ነው አለ። ምን አደረገ? ምን አደረጉ ሹፌሮቹ? የሀገር ሀብት እኮ ነው፣ የሀገር ማአት እነዚህ እኮ በዶላር ለአገሪቱ ገቢ ሊያስገኙ የሚችሉ ሰሊጥ የጫኑ መኪኖች ናቸው። ከሀገር ልወጣ ነበር። ወደ ጅቡቲ ነበር እኮ የሚጓጓዘው ከፍተኛ ዶላር በጣም ኢትዮጵያ ከምታገኝባቸው አንዱ ከቡና ቀጥሎ ሰሊጥ ነው ምን ማለት ነው በንደዛ በኋላ ቀር በሬና በንደዛ የታረሰ ብዙ ድካም የወጣበት ስንት በዚህ ላይ የዚህ የማኪናው ባለቤቶች አሉ ምንድን ነው እየተካሄደ ያለው እንዲ ከሀገር ሀብት ጋር እንዴት ትጣላለህ ከእህል ጋር እንዴት ትጣላለህ እንዴት ነው እህል የምታቃጥለው እንዴት የአገሪትን የውጭ ምንዛሬ ሀብት ታወድማለህ? ይህ ከአእምሮ ጤነኛ እምሮ ያለው ሰው መቼም ይህን ካላወገዘ ሌላ ምንም ሊያወገዝ አይችልም።